ሁጥባ ሊያደርጉ ወደ ሚንበሩ ወጡ። ሁጥባ ማድረግ ሲጀምሩ ተአምር ተከሰተ። ያ ድግፍ የሚሉበት የነበረው የቴምር ግንድ ዛፍ ማልቀስ ጀመረ። ድምፁ ከየት በኩል ነው የሚወጣው? ሰሃባው ሲመለከት ከዛ ግንድ ነው የሚወጣው። አለቃቀሱ የሚያጓራ በሬ፣ የሚያሳዝን ህፃን ይመስላል። በጣም ነው የሚያለቅሰው ይጮዋል። ይህን ተአምር ተመልከቱ። ይ ሐዲስ ነው እውነተኛ ዘገባ ነው። ያ ሁላ ሺ ሰሓባ የተሳተፈው ኢቨንት ነው ይሄ። በሀዲስ አዘጋገብ እዚህን ያህል ሰሓባ ከተሳተፈበት ትክክለኝነቱ የጠበቀ ነው የሚሆን፣ አውቴንቲክሲቲው በጣም ይጠነክራል። ያ ድምፅ ከቴምሩ ዛፍ ይወጣል። ሰሓባው ተደመመ፣ ከፈሎ ማልቀስ ጀመረ። ማልቀሱን አላቆም አለ ዛፉ። ከዛም መልእክተኛው አላይ ሰላቱ ወሰላም ከሚንበራቸው ቀስ ብለው ወረዱና፣ ፈልተዘመሁ ቅፍ አረኩት እንደ ማሻሽት አደረጉት። ልክ ሕፃን ልጅ አልቅሱ ስታባብሉት እንደምታደርጉት ዳበሱት። ቀስ እያለ ድምፁ ሰቅሰቅ እያለ ድምፁ ቆመ። መልእክተኛው ዞር አሉ። በካ ሊማፈቀደ ምን ዝክሪላህ ወመቃም ረሱሊላህ አለቀሰኮ

በሰሃቦች ፊት የተከሰተ ነው። ከዚህ ምን እንማራለን አትሉኝም? አንደኛ ነቢዩ ዓለይሂ ሰላቱ ወሰላም እነዚህ ግዑዝ የሚመስሉን ነገር የሚያውቋቸው የተከበሩ ነቢይ መሆናቸው እንመለከታለን። ግዑዝ እንኳን